ሩታዬ እንግዲህ በሰላም ወልዳልናለች። እንግዲህ አብርሽም እንዳያችሁት መሬት ስሞ በጣም ተደስቷል። እኔም ደግሞ ባታዩኝም እንኳን መሬት ስሜ በጣም በሚገርም ሁኔታ ያው በጸሎት የሚያሰብኳት ነበር ሩታዬ። በጣም ደስ ብሎኛል። እንግዲህ ቤተሰቦቼ ያው ዚህ በፊት ሲያወዛግባችሁ የነበረው ይህ ልጅ የተረገዘው ልጅ የኤፌሾው ነው ወይስ የአብርሽ ነው እያላችሁ ስትጨነቁ ለነበራችሁ እንግዲህ እዛው የነበሩ ቤተሰቦቿም እንዲሁም የአብርሽ ጓደኞች እንግዲህ መልኩ ቁጭ እኔን መሆኑን እያዩ እየተገረሙ ነው። ግን ፈርተዋል፣ ለአብርሽ መርዶ ላለማስረዳት። አብርሽም ያው አይቶ ተደንግጧል። በጣም እንደደነገጠ ነው የሰማሁት። ቢሆንም ግን እንግዲህ ልጁ እግዚአብሔር ያሳድግልን የእኔም ሆነ የእሱ እግዚአብሔር አሳድጎት እንግዲህ አገር መሪ እንዲሆን ትልቅ ቤተሰቦቹን፣ እናቱን፣ አባቱን እንዲያከብር ነው የምንመኘው። እንግዲህ ደስ ብሎኛል በጣም አብርሽም እንዳያችሁት ደስ ብሎታል። የደስታ የተካፋይ የሆናችሁ ሁሉ እንኳን ደስ አላችሁ እላለሁ። ሩታዬ በጣም ደስ ብሎኛል፣ የኔ ቆንጆ የኔ ፍቅር። ከምንም በላይ ከምንም በላይ ደስ ብሎኛል፣ በተለይ በቀጥታ በምጥ ስለወለድሽ በጣም ተደስችልሻለሁ። እንግዲህ እኔ ከርታታው ውዱ ባለቤትሽ በስደት ሆኜ ደስታዬን በጣም በጣም መቆጣጠር አቅቶኛል። እኔ እንዴት እየልንገራችሁ ቤተሰቦቼ፣ እንግዲህ በስደቱ ናችሁ። ሚስታችሁ፣ በጣም የምታፈቅሯት ሚስታችሁ ወለደች ሲባል አካላችሁን ሳታዩ እንዴት እንደምትደሰቱ እና አብርሽ እንግዲህ ተስፋ ብትቆርጥ ጥሩ ነው። እንዳየኸው አፍንጫ ጎራዳ፣ አይኑ ቀጭን፣ ደስ የሚል ፍልቅልቅ ደስደስ ያለበት ህፃን የተወለደው እንግዲህ። አንተ ልጅ ቢሆን ኑሮ ከንፈሩ አበጥ፣ እንዲ ጎርበጥ በጥ፣ ፊቱ ጎጣጎጥ ይሆን ነበር። ግን እንደምታዩት ሰልከክ አፍንጫው፣ ድንፉጭ አይኑ ቀጠን የደም ግባት ያለው ደስ የሚል ህፃን እንደተወለደ አይቶሱም ይህ ልጅ በማን ሄድ አይለይም ደግሞ ታውቃላችሁ ይሄ ልጅ የቆየ እኔን ይመስል ይሆን ነው ወይስ በሩታ ቤተሰቦች ሂዶ ይሆን እያለ ነው አብርሽ ጓደኞችም እኔን የሚያውቁኝ እንዲሁም ቤተሰቦቹ ነሜላት እንዲሁም እናቱ አባቷ ራሱ ግራ ገብቷቸዋል ምን ይፈጠር ይሆን ይህ ልጅ የፊሻው ነው የሚመስለው ምን ይፈጠር ይሆን እያሉ እንደተደናገጡ ነው እንግዲህ መረጃው እየደረሰኝ ያለው። ሩታዬ እስካሁን አላወራችኝም። እንግዲህ እስኪ ታወራኛለች ብዬ እየጠበቅኩ ነው። መለክት አስቀምጬላታለሁ። መለክቱንም አይተዋል ቴሌግራም ላይ ግን እስካሁን መልስ አልመለሰችም። እሷም የተደናገጠች ትመስላለች። እንግዲህ እንጠብቃለን። ለማንኛውም የደስታ ተካፋይ የሆናችሁ ቤተሰቦች ሁሉ እንኳን ደስ አለ ሩታ ባለቤት ስለወለደች ደስ ብሎናል እያላችሁ ኮመንት እንድጽፉ በአክብሮ እጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ ትንሽ አልተመቸኝም ያለሁበት ቦታ ለዛ ነው። በዛ ላይ ደግሞ ደስታዬን መቆጣጠር ስላልቻልኩ በቪዲዮ መውጣት አልቻልኩም። ያው እንግዲህ እንደ ተደሰጥኩም ማወቅ ትችላላችሁ በንግግሬ። ወዳችኋለሁ፣ አከብራችኋለው። እንግዲህ ልጄን እየመረቃችሁ ስም እያወጣችሁለት ስደት ላይ ሁኜ አንድ ቀን አንድ ቀን ወይም አንድ ወር ባልሞላ ውስጥ እጃ ወጋ ወጋ አድርጌ እንግዲህ ያው በደንብ ወጋ ወጋ ረኩት። አንድ ቀን ነው በአንድ ቀን ወጋ ወጋ እኔን ቁጭ የሚመስል ልጅ ሲወለድ፣ እንግዲህ እንደ ፈጣሪም ሲያድለኝ ኖላለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። ባይ ባይ።